ሩሲያ ለወዳጆቿ ለኢትዮጵያና ኢራን ሸጣቸዋለች የተባሉት አዳዲስ ጀቶችን በተመለከተ ሾልኮ የወጣው መረጃ እያነጋገረ ነው። ለኢትዮጵያና ለሌሎች ሀገራት የተሰጠውን ኮድ ጨምሮ የዘመናዊዎቹ የጦር ጀቶች ዝርዝር ውል የወጣው በአንድ የሀከሮች ቡድን መሆኑም ታውቋል። ይህ እንዳለ ሆኖ ሩሲያ ርቀት ጨምራ ያመረተቻቸው ባሊስቲክ ሚሳኤሎች ከአሜሪካው መመኪያ ፓትሪዮት የአየር መከላከያ ሥርዓት አቅም በላይ መሆናቸውን ዩክሬን በአደባባይ አምናለች። የመጡበትን አቅጣጫ ድንገት የሚቀይሩትና ኔቶን ግራ ያጋቡት የሞስኮ ሚሳኤሎች ትልቅ ርዕሰ ዜና ሆነዋል። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ደግሞ የሀገራቸው ጦር ያመረተውን አደገኛ የጦር መርከብ መርቀው ለግዳጅ አሰማርተዋል። ኪም ጠላቶቻችን ቀጠናው ወዴት እየሄደ እንደሆነ ማወቅና መስጋት አለባቸው። ይህ የጦር መርከብ ትልቅ መልእክት ይሆናቸዋል ብለዋል። ከጦር መርከቡ ጀርባ ደግሞ የሩሲያ እጅ እንዳለበት እየተሰማ ነው። በሌላ በኩል ትራምፕ በኔታንያሁ ላይ ባለቁጣ ምላሳቸውን በሰነዘሩ ማግስት የጋዛን ጉዳይ ለመምከር እስራኤል ልትገለው የነበረው የሐማስ መሪ ወደ ግብፅ ማምራቱ መነጋገሪያ ሆኗል። ትራምፕም የልጃቸውን ባለቤት ወደ ካይሮ ሰደዋል። የሐማስ ትጥቅ ማውረድ ጉዳይም በድጋሚ አጀንዳ ሆኗል። ሐማስ ትጥቁን ፈቶ ጋዛን የማይለቅ ከሆነ የኔታንያሁ መንግስት ሊፈርስ ይችላል እያሉ የኔታንያሁ የጥምር መንግስት አባላት እየተናገሩም ይገኛሉ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የመጀመሪያው ዙር የሰላም ንግግር በሐማስ በኳታርና በግብፅ እንዲካሄድ ቀጠሮ ከመያዙ በፊትም ሆነ በኋላ የጋዛ ጉዳይ መነጋገሪያ እየሆነ ቀጥሏል። እውን ጋዛ አዲስ በተጀመረው መንገድ ሰላም ትሆናለች ወይ የሚለው ጥያቄ የብዙዎች ጥያቄ ነው። ዶናልድ ትራምፕ ደግሞ ጊዜ የለም፣ ፍጠኑ እያሉ ይገኛሉ። ኔታንያሁን በወቀሰበት ምላሳቸው የጋዛ ሰላም እንዲመጣ ደም መፋሰስ እንዲቆም ይህ የግብፁ ንግግር ወሳኝ ነው እያሉ ይገኛሉ። ሐማስ ደግሞ እስራኤል በኳታር ልትገድልበት የነበረውን አመራሩን ወደ ግብፅ ልኳል። ሐሊል አልሃያ ይባላል። ጉምቱ ከሚባሉ የሐማስ መሪዎች አንደኛው ነው። በዶሃ ኳታር እስራኤል ልትገድለው ሚሳኤል የተኮሰችበት ሰው ነበር ኳታርንና እስራኤልን ያፋጥጠው መላው አረብ ሀገራት በድንጋጤ መግለጫ ያወጡበት በድንገት የተሰበሰቡበትን ጥቃት እስራኤል በዱሃ ኳታር ስትፈጽም ይህንን ሰው መግደል ሳትችል ቀርታለች። ዶናልድ ትራምፕም ለኳታር እፈርምላታለሁ፣ ከእንግዲህ ማንም አይነካትም ሲሉ ይህንን ጥቃት አሳልፈው መግለጫ መስጠታቸው የሚታወስ ነው። ሐሊል አልሃያ ታዲያ ጥቃቱ አልፎ የፍልስጤም ናቸው የሚባሉትን ጉዳዮች አጀንዳዎች ይዞ ወደ ካይሮ ማቅናቱ ብዙዎችን እያነጋገረ ይገኛል። የተረፈችው ነፍስ ዛሬ ተደራዳሪ ሆናለችና አሜሪካ ደግሞ በትራምፕ ልዩ ልዑክ በስቲቭ ዊትኮፍ ትወክላለች ተብሏል። የትራምፕ ልጅ ኢቫንካ ትራምፕ ባለቤት የሆነው ጃሬድ ኩሽነርም ወደ ካይሮ እንደሚያመራ ከቀናት በፊትም ጀምሮ ሲነገር ነበርና ብዙዎችን አላስገረመም። የመካከለኛው ምስራቅ ፖሊሲ ላይ ከፍተኛ ተጽዕኖ በትራምፕ አስተዳደር ላይ እንዳለው የሚነገርለት ጃሬድ ኩሽነር የእስራኤልን እና የአይሁዳውያንን ጥቅም በአሜሪካ አስተዳደር ውስጥ ከሚያስጠብቁ ሰዎች መካከል አንዱ መሆኑ ይነገርለታል። በጋዛ ለወደፊት ከሚሰሩ ቢዝነሶች ውስጥ የተወሰነውን ያዝ ማድረግ እንደሚፈልግ የሚነገርለት ጃሬድ ኩሽነር የአሜሪካን ብቻ ሳይሆን የእስራኤልንም ጥቅም ለማስጠበቅ ነው ወደ ግብፅ ያመራል የተባለው። ኳታር ደግሞ በውጭ ጉዳይ ሚኒስትሯ ሼክ መሐመድ ቢን አብዱራህማን አልታኒ እንደምትወከል ተሰምቷል። እስራኤል የስትራቴጂክ ጉዳዮች ሚኒስትሯን ሮን ደርመርን በጠረጴዛው ዙሪያ እንዲቀመጡ አድርጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንተ ሁልጊዜም ጨለምተኛ ነህ ብለው የወቀሷቸውና የወረፏቸው ኔታንያሁ ደግሞ ከዚህ የሰላም ስምምነት ጉዳይ ታጋቾችን በቅርብ ቀናት ውስጥ ሀገራቸው እንደምታገኝ ተስፋ ቢሰጡም ሐማስ ትጥቁን መፍታት አለመፍታቱን ግን በተመለከተ ጨለምተኛ መሆናቸው እየተነገረ ይገኛል። በእርግጥም ሐማስ ለዶናልድ ትራምፕ ሀሳብ መልካም ስሜት ያሳየው ጊዜ ለመግዛት ነው ወይስ በትክክል ትጥቅ ለመፍታት የሚለው ጉዳይ እስካሁን የሰመረ መልስ አላገኝም። አል አረቢያ ድርጅቱ ትጥቅ ለመፍታት እያሰበ ነው ብሎ ቢጽፍም ከዚያ ቀደም የወጡት ሪፖርቶች ግን ሐማስ ትጥቁን ለመፍታት ልቡ ክፍት አይደለም የሚሉ ነበሩ። ይህ ትልቅ ድል ነው፣ ዝም ብለህ ውሰደው ያሉት ትራምፕ በኔታንያሁ ላይ መበሳጨታቸውን አክሲዮስ መዘገቡ ይታወሳል። ይሁንና ኔታንያሁም አይፈረድባቸውም፣ ምክንያቱም የመሰረቱት ጥምር መንግስት በአንድ ጊዜ ፍርክስክሱ ሊወጣ ይችላልና። ሐማስ ትጥቁን ካልፈታ የኔታንያሁ መንግስት የመጽናቱ ጉዳይ አጠራጣሪ ነው። እንደ ኢታማር ቤንግቪር የመሳሰሉ አክራሪ አይሁዶች የሞሉበት የኔታንያሁ ጥምር መንግስት ሐማስን ትጥቅ የማያስወርድ ከሆነ ሊበተን እንደሚችል ራሳቸው ኢታማር ቤንግቪር መጠቆማቸው ይታወሳል። ዶናልድ ትራምፕ ደግሞ ነገሩ በፍጥነት ይለቅ እያሉ ይገኛሉ። ሩሲያንና ኢትዮጵያን ያገናኘውን ዜና ስንመለከት ሱ 35 የጦር ጀት ለኢራንና ለኢትዮጵያ ከሩሲያ ዘንድ ሊሰጡ ነው ሊሸጡ ነው የሚለው መረጃ መነጋገሪያ ሆኗል ዘመናዊዎቹ ሱ 35 የጦር ጀቶች ወደ ኢራንና ወደ ኢትዮጵያ የሚገቡበት የጊዜ ሰሌዳም ታውቋል አልጄሪያ ደግሞ የአምስተኛው ትውልድ የጦር ጀት ነው የተባለለትን ሱ 57 እንደምትታጠቅ ይጠበቃል። ኢራን፣ አልጄሪያና ኢትዮጵያ ከሩሲያ ጋር ያደረጉት ዝርዝር ውልና ስምምነትንም በተመለከተ መረጃዎች ሾልከው ወጥተዋል። ይህንን መረጃ አሽልኮ አውጥቷል የተባለው ብላክ ሚረር የተባለ የጠላፊዎች ቡድን ነው። ይህ የመረጃ ጠላፊ ቡድን ሮስቴክ ከተባለው የሩሲያ ተቋም ያገኛቸውን ወደ 300 የሚጠጉ ሰነዶች ነው ለዓለም አደባባይ ያቀረበው። እነዚህ ዝርዝር ሰነዶች ሩሲያ ከነዚህ ሀገራት ጋር የገባችውን ውል እንዴት ተደርገው እነዚህ መሳሪያዎች እንደሚደርሱ እንደሚሰራጩ ምዕራባውያን የጣሏቸውን ማዕቀቦች በማለፍ እነዚህ ሀገራት እንዴት እጃቸው እንደሚያስገቧቸው ዝርዝር መረጃዎችን ይዘዋል። ሰነዶቹ ሞስኮ እነዚህን የጦር መሳሪያዎች ኤክስፖርት ለማድረግ የሄደችበትን ዝርዝር ርቀትም ይህ ሰነድ ሸክፏል ነው የተባለው። መረጃዎቹ በዋናነት ተገኝተዋል የተባለው ክሬት ከተባለው ተቋም እንደሆነም ታውቋል። በሮስቴክ ስር የሚገኘው ክሬት በጦር መሳሪያዎች ውስጥ የሚገጠሙ ኤሌክትሮኒክ መሳሪያዎችንና ግብዓቶችን በተመለከተ ኃላፊነቱን ወስዶ የሚያመርትና የሚያቀርብ እንደሆነ ይነገራል። ታዲያ ከክሬት የተገኘው መረጃ እነዚህ የጦር መሳሪያዎች ወደ ሀገራቱ እንዴት ተደርገው እንደሚተላለፉም ያመላከቱ ናቸው። የየሀገራቱ የኮድ ስምም ይፋ ተደርጓል። ኢራን 364 የተሰኘውን ኮድ ከሩሲያ ስታገኝ አልጄሪያ 012 ኢትዮጵያ ደግሞ 231 የሚል የሽያጭ ኮድ ተሰጥቷቸዋል። እነዚህ ሶስት የሩሲያ የጦር መሳሪያ ደንበኞች እነዚህን የጦር መሳሪያዎች በየትኛው ጊዜ ሊረከቡ እንደሚችሉም ግምት ተወስዷል። ኢራን 48 የሚሆኑ ሱ35 ባለብዙ አገልግሎት የሚሆኑ የጦር ጀቶችን ለመታጠቅ ከሩሲያ ጋር መስማማቷን ቡድኑ ይፋ አድርጓል። አልጄሪያ ደግሞ 12 የሚሆኑ የአምስተኛው ትውልድ ተዋጊ የጦር ጀቶችን እገዛለሁ ብላለች ሱ57ን ማለት ነው። 14 የሚሆኑ ሱ34 የጦር ጀቶችንም ከሩሲያ እረከባለሁ ብላ ቃል ገብታለች። ኢትዮጵያ ደግሞ 6 የሚሆኑ ሱ 35 የጦር ጀቶችን ከሞስኮ ለማስመጣት ዝርዝር ውል አስራለች። ይህ ውል 2022 እንደ ኤሮፓያን አቆጣጠር አካባቢ ተፈጽሟል የተባለ ሲሆን ሩሲያ ከጦርነቱ በፊትም ከጦርነቱ በኋላም ከነዚህ ሀገራት ጋር ስምምነት ላይ እንደነበረች መረጃው አትቷል። ኢራን ከሩሲያ የጠየቀቻቸው ሱ 35 የጦር ጀቶችን ለማምረት የሩሲያ ተቋማት ከ16 እስከ 48 ወራት ጊዜ ያህል ሊፈጅባቸው እንደሚችልም ዝርዝር ሰነዱ ጠቁሟል። ውሉ በ2022 ላይ ታስሯል ተብሎ ቢገመት ይላል መረጃው፣ ከ2024 እስከ 2026 እንደ አውሮፓውያን አቆጣጠር ድረስ ሊደርስ ይችላል እንደ ዲፌንስ ብሎክ ዘገባ ደግሞ ምናልባት ኢራን እነዚህን መሳሪያዎች መታጠቅ የምትችለው ሁሉም ነገር ተሟልቶ መሳሪያዎቹ ተሞክረው አስፈላጊ ግብአቶች ተሟልተው ከ2026 እስከ 2028 ይሆናል ማለት ነው። አልጄሪያ ደግሞ ሱ 57 የጦር ጀቶችን የምትረከበው እንዲሁም ሱ 34 የጦር ጀቶችን እጇ የምታስገባው ከ2024 እስከ 2026 ይሆናል በሚል በሰነዱ ላይ ተቀምጧል። አልጄሪያ ሱ57 የተባለውን ዘመናዊ የጦር ጀት በመታጠቅ ከሩሲያ ደንበኞች ቀዳሚው መሆን ችላለች። ኢትዮጵያ ደግሞ ስድስት የሚሆኑትን ሱ35 የጦር ጀቶች ምናልባት ለመረከብ የመጨረሻው ደረጃ ላይ ሳትደርስ አትቀርም ይላል የዲፌንስ ብሎክ ዘገባ። የጥገና የመለዋወጫ፣ የመፈተሻና ዝርዝር ጉዳዮች በሰነዱ ላይ እንደተካተቱም ዘገባው ጠቁሟል። በተመሳሳይ የሩሲያ ባሊስቲክ ሚሳኤሎች ዩክሬንን እያመሷት እያተረማመሷት ይገኛሉ ይላል ዘገባው። ከሩሲያ የጦር መሳሪያ ምርቶች ሳንወጣ አዳዲሶቹ የሩሲያ የባሊስቲክ ሚሳኤል ምርቶች ፓትሪዮት የአየር መከላከያ ስርዓትን አንገቱን አንቀውታል ተብሏል። አሜሪካ የምትመካበት ለመላው ዓለም እንደ ልብ ማታድለው ና ቁጥባ የምትሸጠው ፓትሪዮት የአየር መከላከያ ስርዓት በብዙ መልኩ ጥንካሬው ቢነገርለትም ከጊዜ ወደ ጊዜ እየተሻሻለ የመጣው የሩሲያ የባሊስቲክ ሚሳይል ቴክኖሎጂ ግን ክፉኛ እየፈተነው ነው ተብሏል። የዩክሬን አየር ኃይል የኮሚኒኬሽን ኃላፊ የሆኑት ዩሪ ኢናት ናቸው። ይህንን በቴሌቪዥን ጣቢያ በአደባባይ የተናገሩት በሀገሬው የቴሌቪዥን ጣቢያ ላይ እንዲህ አሉ። የሩሲያ ባልስቲክ ሚሳኤሎች ለመጥለፍ በጣም አስቸጋሪ የሆኑ መጥተዋል። ምክንያቱም ሚሳኤሎቹ ተወንጭፈው ድንገት እዚህ ቦታ ላይ ያረፉ ሲባሉ አቅጣጫቸውን ቀይረው ይጓዛሉ። ይህ ደግሞ በተለያዩ የመከላከያ ስርዓቶች በጋራ ወይም በህብረት ካልሆነ በአንድ የመከላከያ ስርዓት ብቻ ለመጥለፍ እጅግ ያስቸግራሉ። ፓትሪዮት የአየር መከላከያ ስርዓት ደግሞ ባሊስቲክ ሚሳኤሎቹ የሚሄዱበትን ርቀት በተመለከተ ቀደም ብሎ በሚያውቀው መረጃ ላይ ተመስርቶ እነርሱን ለመጥለፍ ሲንቀሳቀስ ባሊስቲክ ሚሳኤሎቹ ግን ድንገት አቅጣጫ ቀይረው ሌላ ስፍራ ላይ ይመታሉ ወይም ከጀርባ ሊያጠቁ ይችላሉ ብለዋል። ኢንሃት ይህ ጉዳይ በተደጋጋሚ እየተከሰተ እንደሆነ የሚገልጸው ደግሞ ፋይናንሻል ታይምስ ነው። ፋይናንሻል ታይምስ ከሰሞኑ ባወጣው መረጃ ኢስካንደር ኤም እና ኪንዛል የተባሉት ባለስቲክ ሚሳኤሎች እንዲህ አይነቱን መንገድ በተከታታይ እየሄዱበት ይገኛሉ። ኢስካንደር ኤም የተባለው አጭር ርቀት ባለስቲክ ሚሳኤል እና ኪንዛል የተባለው በጦር ጀቶች ላይ ሆኖ የሚወነጨፈው ባልስቲክ ሚሳይል አቅጣጫ እየቀያየሩ ፓትሪዮት የአየር መከላከያ ስርዓትን ክፉኛ እየፈተኑ ይገኛሉ። የአሜሪካ የመከላከያ ስርዓትን ማምታታት እንዲችሉ ተደርገው እየተመረቱ ያሉት የሩሲያ አዳዲስ ዘመናዊ ባልስቲክ ሚሳይሎች በዚሁ ከቀጠሉ ዩክሬንን ከጨዋታ ውጪ ሊያወጧት እንደሚችሉ እየተነገረ ይገኛል። የአሜሪካ የመከላከያ ስርዓትን ጨምሮ ፋይናንሻል ታይምስ እንደዘገበው ዩክሬን የታጠቀቻቸው የመከላከያ ስርዓቶች የሩሲያን ባሊስቲክ ሚሳኤሎች ለመጥለፍ ያላቸው አቅም ከጊዜ ወደ ጊዜ ይበልጥ እየተዳከመ መጥቷል። በነሐሴ ወር አካባቢ 37 በመቶ የሚሆኑትን የሩሲያን ባሊስቲክ ሚሳኤሎች ጠልፋ ማስቀረት ወይም አየር ላይ መምታት የቻለችው ኪየቭ በመስከረም ወር ግን ከ6 በመቶ የማይበልጡትን ባሊስቲክ ሚሳኤሎች ብቻ ነው መምታት የቻለችው። እዚህ ቁጥር ማሽቆልቆል ላይ ደግሞ ዩክሬን የታጠቀቻቸው ጠላፊ ሚሳኤሎች ቁጥር መመናመን ሲጨመርበት ቀጣዩ ጊዜ ለኪየቭ እጅግ በጣም ከባድ እንደሆነ እየተነገረ ይገኛል። አሜሪካ ቶማኩ ሚሳኤሎችን ለዩክሬን ላስረክብ እችላለሁ ብላ በገደምዳሜ መግለጿ ሩሲያን ያስቆጣ ሲሆን የሞስኮንና የዋሽንግተንን ግንኙነት ሊበጥስ እንደሚችል ማስጠንቅቃለች። ይሁንና አሜሪካም ጭምር እነዚህን መሳሪያዎች በገፍ አልታጠቀቻቸውም እና ከጊዜ ወደ ጊዜ ከመጋዘኗ እየተመናመኑባት ስለሚገኙ ለራሷ ለአሜሪካ ከፍተኛ ስጋት ሆነዋል። ወደ ሰሜን ኮሪያ ጉዳይ ስናቀና ደግሞ ኪም ጆንግ ኡን አምስት ሺ ቶን የሚመዝነውን አደገኛ የጦር መርከባቸውን መርቀው ለግዳጅ አሰማርተውታል። ከሲኤንኤ የተባለ የሚጠራው የሀገሪቱ ብሔራዊ የዜና አውታር እንደዘገበው ኪም ጆንጉን ይህንን መሳሪያ ከጀነራሎቻቸው ጋር መርቀውታል። አቅጣጫም ሰጥተውበታል። ጠላቶቻችን በቀጠናው አካባቢ የሆነ ያለውን ነገር ማወቅና መስጋት አለባቸው ብለዋል። አምስት ሺህ ቶን የሚመዝነው ቾህዮን የተባለው የጦር መርከብ እጅግ አደገኛ ሚሳኤሎችን ታጥቆ በቀጠናው ከባድ ምት ማሳረፍ የሚችል እንደሆነ እየተነገረለት ይገኛል። ከጦር ጀነራሎቻቸው ጋር የመከሩት የጦሩ መርከቡን እንቅስቃሴም የተከታተሉት ኪም ጆንግ ኡን በቅርቡ ጠላቶቻችንን እንመታበታለን ያሉትን አዲስ ኢላማም መግለጻቸው ይታወቃል። ኢላማው የትኛው ነው የሚለው ነገር እስካሁን በደንብ ይፋ ባይደረግም የአሜሪካና የደቡብ ኮሪያ ጦር የሚከማቹባቸው አካባቢዎች ግን ኢላማቸው ሳይሆን እንዳልቀረም እየተነገረ ይገኛል። ከዚህ የጦር መርከብ ጀርባ ደግሞ ሩሲያ እንዳለች ተሰምቷል። ሩሲያ የጦር መርከቡን ቴክኖሎጂ በማቅረብ ወይም የምርት ሂደቱን በመደገፍ ሳታግዝ አልቀረችም ነው የተባለው። በኩርስክ ግንባር በርካታ የሰሜን ኮሪያ ወታደሮች የፈጸሙትን ጀብድ ተከትሎ ፑቲን ለኪም ጆንግን ይህንን እንደ ውለታ ሳይሰጧቸው እንዳልቀረም ተሰምቷል። 28500 የሚሆኑ የአሜሪካ ወታደሮች በደቡብ ኮሪያ ይገኛሉና፣ በአካባቢው የሚገኙትን ወታደራዊ እንቅስቃሴዎች በተመለከተ ነቅታ የምትጠብቀው ፒዮንግያንግ እንዲህ አይነት የጦር መርከቦችና ዘመናዊ ሚሳኤሎችን መታጠቅ የሕልውና ጉዳይ ነው ብላ ከወሰደች ቆይታለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።